መንገደ ሰማይ ስለ ጻድቅ ሰው ነፍስ ሁለተኛ ክፍል። በአብ በወልድ በመንፈስ ቅዱስ ስም አምነን የጻድቅ ሰው ነፍስ ከዚህ ዓለም ከሥጋዋ በሞት ተለይታ በሰማያዊ ጉዞዋ ላይ የሚደረግላትን አቀባበል ባጭሩ በዚህ መጽሐፍ እንረዳለን። ጌታችን ኢየሱስ ክርስቶስ በዚህ በምድራዊው ዓለም ሳላችሁ ሃይማኖት ተማሩ፣ ምግባር ስሩ ብሎ አዟል። እንዲህ ማለቱ ስለምን ነው ቢሉ እንደ እንቦሳ ጥጃ፣ እንደ ሚዳቋ፣ እንደ ጎሽ፣ እንደ ድኩላ፣ እንደ አንበሳ፣ እንደ በሆር፣ እንደ ነብር፣ እንደ ሰሳ ሲዘሉ ቢኖሩ ውሎ ውሎ ከቤት ኑሮ ኑሮ ከመሬት ኋላ በዕለተ ሞት በጌታ ቃል መጠየቅ አይቀርምና ሃይማኖት ተማሩ ምግባር ስሩ ማለቱ ስለዚህ ነው። ማንኛውም ሰው በድንገት ወይም ታሞ ይሞታል። በሞተም ጊዜ የመልካም ሰው ነፍስ የሆነች እንደሆነ ገና በጻዕረ ሞቷ ሳለች ነፍስ ከስጋ ሳትለይ መላእክተ ብርሃን በቀኝ መላእክተ ጽልመት በግራ ሆነው ወደ እርሷ ይመጣሉ። መጥተውም ባዩዋት ጊዜ የብርሃን ቀሚስ ለብሳ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን አክሊል ደፍታ፣ የብርሃን ዘውድ ተቀዳሽታ፣ የብርሃን ዝናር ታጥቃ፣ የብርሃን ጫማ ተጫምታ፣ የመስቀል ምልክት ያለበት የብርሃን ዘንግ ይዛ፣ ከፀሐይ ሰባት እጅ አብርታ፣ ከመብረቅ ሰባት እጅ አስፈርታ ፍጹም እግዚእነ ኢየሱስ ክርስቶስን መስላ አምራ ሰምራ ትቆያቸዋለች። በዚህ ጊዜ መላእክተ ጽልመትን እንደ እሳት ትፈጃቸዋለች፣ እንደ ፀሐይ ታንጸባርቅባቸዋለች፣ ትገለምጣቸዋለች። ይፈሯታል፣ ይሸሿታል፣ ከፊቷ ርቀው ይቆማሉ። ምንም ከሷ ርቀው ቢቆሙ ጠርተው ይጠይቋታል። ምን ብለው ይጠይቋታል ቢሉ አንቺ ነፍስ በማን ታምኛያለሽ? በማንስ ታመልኪያለሽ? የስላሴን ሶስትነት፣ አንድነት፣ ምልአት፣ ስፋት፣ ርቀት የጌታን መውረዱን መወለዱን፣ ወልደ አብ ወልደ ማርያምነቱን፣ መገፈፍ መገረፉን፣ መሰቀል መሞቱን፣ አምስቱን አእማደ ምስጢር፣ አስራ ሶስቱን ሕማማተ መስቀል ተምረሻል? የእግዚአብሔርን እንግዳ ተቀብለሻል? ሰንበትን አክብረሻልን ብለው ይጠይቋታል። እርሷም የተማረች ቃሏም የታመነ ነውና አዎን፣ የስላሴን አንድነት ሶስትነት፣ ምልአት፣ ስፋት፣ ርቀት፣ መውረድ መወለዱን፣ ወልደ አብ ወልደ ማርያምነቱን፣ መገፈፍ መገረፉን፣ መሰቀል መሞቱን፣ አምስቱን አእማደ ምስጢር፣ አስራ ሶስቱን ህማማተ መስቀል አውቃለሁ የእግዚአብሔርንም እንግዳ ተቀብዬ ሰንበትን አክብሬ እኖር ነበርሁ። ግን እንደናንተ ያለ የከፋ የከረፋ ሻጋታ አይቼም ሰምቼም ደርሶብኝም አላውቅም ብላ ትመልስላቸዋለች። መላእክተ ጽልመትም መርምረው የእነርሱ ድርሻ አለመሆኗን ካረጋገጡ በኋላ አንቺ ነፍስ፣ እኛ ያጣናትን መንግሥተ ሰማያት አንቺ ያገኘሻት እያሉ እያዘኑ እየተከዙ ትተዋት ይሄዳሉ። ከዚህም በኋላ መላእክተ ብርሃን ከገነት መልካም መልካሙን የሽቶ አበባ ቆርጠው ይዘው መጥተው በአጠገቧ ከበዋት ይቆሙና ይጠይቋታል። ምን ብለው ይጠይቋታል ቢሉ አንቺ ነፍስ በማን ታምኛለሽ በማን የስላሴን አንድነት ሶስትነት፣ ምልአት፣ ስፋት፣ ርቀት የጌታ መውረዱን መወለዱን፣ ወልደ አብ ወልደ ማርያምነቱን፣ መገፈፍ መገረፉን፣ መሰቀል መሞቱን ታውቅያለሽን ብለው ይጠይቋታል። እርሷም ቃሏ እውነት የተማረችም ናትና፣ አዎን የስላሴን አንድነት ሶስትነት፣ ምልአት፣ ስፋት፣ ርቀት የጌታን መውረዱን መወለዱን ወልደ አብ ወልደ ማርያምነቱን መገፈፍ መገረፉን መሰቀል መሞቱን አውቃለሁ ትላቸዋለች ዳግመኛም አምስቱን አእማደ ምስጢር አስራ ሶስቱን ህማማተ መስቀል ተምረሻል ሰንበትን አክብረሻል የእግዚአብሔርን እንግዳ ተቀብለሻልን ብለው ይጠይቋታል እርሷም አሁን አውቃለሁ እናንተማ ወዳጆቼ፣ ዘመዶቼ አይደላችሁምን? ያዘዛችሁኝን ሰርቼ የመከራችሁኝን ሰምቼ ይኖር አልነበርምን? ብላ ትመልስላችኋለች። የጻድቅ ነፍስ መላእክተ ብርሃንን እንዲህ የምትላቸው ወዴት ታውቃቸዋለችና ነው ቢሉ የመልካም ሰው ነፍስ የሆነች እንደሆነ በዓለመ ሥጋ ሳለች በአካለ ነፍስ ከመላእክተ ብርሃን ጋር ከሰማየ ሰማያት እየወጣች እየወረደች ጌታዋን ፈጣሪዋን ስታመሰግን ትኖር ነበርና፣ ስለዚህ አውቃችኋለሁ ትላችኋለች። መላእክተ ብርሃንም ያችን ነፍስ መርምረው የእነሱ ወገን መሆኗን ካረጋገጡ በኋላ እኛም ማናውቅሽ የለምን ከቃልሽ እናገኘው ብለን ነው እንጂ ብለው ይመሰክሩላታል። ከዚህም ሁሉ በኋላ ነቢዩ ዳዊት በገናውን እዝራ መሰንቆውን ይዘው ጌታም እልፍ አዕላፍት መላእክትን፣ ጻድቃን ሰማዕታትን፣ ደናግል መነኩሳትን አስከትሎ ወርዶ በቁመናዋ የሰራችውን የምግባሯን ዋጋ ቃል ኪዳን፣ ጸጋ፣ ክብር ሰጥቷት ተመልሶ ሰማየ ሰማያት ያደርጋል። መውጣት መውረዱ ለእኛ ክብር ሲል በለበሰው ሥጋ ነው እንጂ በመለኮትነት ውስጥ በሁሉ የመላ ስለሆነ መውጣት መውረድ የለበትም። ከዚህም በኋላ መላአከ ሞት አእምሮ ሰምሮ ፍጹም መላእከ ሳዕል መላአከ ብርሃን መስሎ ይታያታል። ስለምን መላአከ ሞት መላእከ ሳዕል መላእከ ብርሃን መስሎ ይታያታል ቢሉ እንዳትባባ ነው። ከዚህም በኋላ መላእክተ ብርሃን ያንን ከገነት ቆርጠው ያመጡትን የሽቶ አበባ ከአፍንጫዋ ላይ ጣል አድርገው ሲያነሱት በዚያ የሽቱ መዓዛ ተመስጣ ነፍሷ ከስጋዋ ትለያለች። በጻድቃን ሰው ነፍስ ጻዕር ጋዕር የለባትምና። ከዚህም በኋላ መላእክተ ብርሃን በፊት በኋላ፣ በቀኝ በግራ ሆነው ይዘዋት ሲሄዱ ሃሌሉያ ለአብ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ፣ ስብሃት ለአብ፣ ስብሃት ለወልድ፣ ስብሃት ለመንፈስ ቅዱስ እያሉ ያመሰግናሉ። እዝራ መሰንቆውን ዳዊት በገናውን እየደረደሩ እያመሰገኑ በይባቤ በዝማሬ ወደ ጌታ ይዘዋት ይሄዳሉ። ከዚህም በኋላ መላእክተ ጽልመት ከጌታ ትእዛዝ ሳይቀበሉ አይለቁምና ራስ ራሷን እየተመለከቱ ሲከታተሏት ከባህረ እሳት ይደርሳሉ። የባህረ እሳት ቦታው ስፍራዋ ወዴት ነው? መጠኗስ ምን ያህል ነው ቢሉ፣ ቦታዋ ከጠፈር በላይ ከሐኖስ በታች ከመካከል በምጽንዓተ ሰማይ ነው። መጠኗም ይህችን ሰው የሰራባትን ዓለም ታህላለች። ቀኟ እሳት፣ ግራዋ ባህር ነው። ውስጧ ገደል ነው። በመካከሏም እንደ ጭራ የቀጠነ ጠባብ መንገድ አለ። በእግረ ነፍስ ነው እንጂ በእግረ ሥጋስ የምታስቆም አይደለችም። እንዲህማ ከሆነ ምን አድርጋ ትሻገረዋለች ቢሉ በዚህ ዓለም ያሉ አእዋፍ ዱሩን፣ ገደሉን፣ ባህሩን፣ እሳቱን ላይ ላዩን በክንፍ እየበረሩ ተሻግረው እንደሚሄዱ የእርሷም ሃይማኖቷና ግብሯዋ ክንፎኗት መላእክተ ብርሃን ላይ ላዩን በክንፍ ይዘዋት ይሻገራሉ። እርሷም ከመካከል ስትደርስ አቁልቁላ አይታ መላእክተ ብርሃንን፣ ይህ እሳቱ፣ ባህሩ፣ ገደሉ፣ ዱሩ ምንድን ነው ብላ ትጠይቃቸዋለች። መላእክተ ብርሃንም አንቺ ምግባር ብትሰሪ፣ ሃይማኖት ብትማሪ፣ ሰንበትን ብታከብሪ በዚህ መጣሽ እንጂ ምግባር ያልሰሩ ሃይማኖት ያልተማሩ ዘመዶችሽስ በዚያው አረው ከስለው እንደ ጅማት ተኮማትረው መከራ አይተው ነው የሚሻገሩት ይሏታል። እርሷም ወየው ወየው፣ በዚያ ዓለም ላሉ ሰዎች እንዲህ ያለ ብርቱ መከራ እንዳለባቸው ማን በነገራቸው ብላ አዝና ተክዛ አልቅሳ ወታ ትሄዳለች። ስትሄድም ዛሬ በዚህ ዓለም ያለች ሙሽራ አባቷ እናቷ መልስ ጠርተዋት በፍስሐ በደስታ እንድትሄድ እርሷም ከፈጣሪዋ ለመገናኘት ስትሄድ በፍስሐ በደስታ ትሄዳለች። ዳግመኛ ዛሬ በዚህ ዓለም ያሉ እናት አባት ልጃቸው የሚበላውን የሚጠጣውን አሰናርተው እንዲቆዩ ለእርሷም ፈጣሪዋ የመኖሪያዋን ቦታ መንፈሳዊ ምግብና መጠጥ አዘጋጅቶ በፍስሐ በደስታ ይቆያታል። እርሷም ከገሃነመ እሳት መውጣቷ ደስ ደስ እያላት ከጌታ ዘንድ ስትደርስ ሰግዳ ትቆማለች። ከዚህም በኋላ ጌታ ይጠይቃታል። ሲጠይቃትም የወንድ ነፍስ የሆነች እንደሆነ አንቺ ነፍስ እንጨት መቁረጥ፣ ቤት ማነጽ፣ ፈረስ መጋለብ፣ ውሃ ዋና፣ ሰንጠረዥ በገና፣ እርሻ፣ ቁፋሮ፣ ፀናፅል፣ ከበሮ፣ ፅህፈት፣ ዱክሰት ታውቀለሽን ብሎ አይጠይቃትም። የሴትም ነፍስ ብትሆን አንቺ ነፍስ አልሞ መደቆስ፣ አለስልሶ መፍተል፣ ወጥ መስራት፣ እንጀራ መጋገር፣ ጠጅና ጠላ መጥመቅ ታውቀለሽን ብሎ አይጠይቃትም። እንግዲያ ምን ብሎ ይጠይቃታል ቢሉ አንቺ ነፍስ ያለሽ በማንስ ታመልኪያለሽ? አንድነቴን፣ ሦስትነቴን፣ ምልአት ጽፋቴን፣ ርቀቴን ከሰማየ ሰማያት መውረዴን፣ ወልደ አብ ወልደ ማርያምነቴን፣ መገፈፍ መገረፌን፣ መሰቀል መሞቴን፣ አምስቱን አእማደ ምስጢር፣ አስራ ሦስቱን ሕማማተ መስቀል ታውቂያለሽን ብሎ ይጠይቃታል። እርሷም የተማረች ቃሏም እውነተኛ ነውና አቤቱ ጌታ ሆይ ሦስትነትህን አንድነትህን ምልአት ስፋትህን ርቀትህን መውረድ መወለድህን ወልደ አብ ወልደ ማርያምነትህን መገፈፍ መገረፍህን መሰቀል መሞትህን አውቃለሁ ብላ ትመልሳለች። ከዚያም የጌታ ቃሉ እውነት ነውና መላእክተ ብርሃንን ጠርቶ ይህች ነፍስ ምእመን ክርስቲያናዊት ናትና መንግሥተ ሰማያት እንጂ ገሃነመ እሳት አይገባትም። ነፍሷን ከሥጋዋ ጋር አዋህጄ ፍጹም መንግሥተ ሰማያትን እስካወርሳት ድረስ አራት ቀን መንግሥተ ሰማያትን፣ ሦስት ቀን ደግሞ ገሃነመ እሳትን አዞራችሁ አስጎብኝታችሁ ከጻድቃን ጋር በገነት አኖሯት ብሎ ያዛል። ከዚህም በኋላ መላእክተ ብርሃን ይዘዋት ወጥተው መንግሥተ ሰማያትን ብሔረ ጻድቃንን ሦስት ቀን አዙረው አሳይተው አስጎብኝተው ሽታዋን ጣዕሟን በልቡናዋ አስረጸው፣ አንቺ ነፍስ ሃይማኖት ብትማሪ ምግባር ብትሰሪ ከእንዲህ ያለ ሐዘን ከሌለበት የደስታ ቦታ ያኖርሻል ብለው ወደ ጋህነመ እሳት ይዘዋት ይወርዳሉ። ከገሃነመ እሳት ውስጥ ያለውን የእሳቱን ዘውድ፣ የእሳቱን አክሊል የእሳቱን ዘንዶ፣ የእሳቱን እባብ፣ የእሳቱን አንበሳ፣ የእሳቱን ዝናር፣ የእሳቱን ጫማ፣ የእሳቱን ነብር፣ የእሳቱን ውሻ፣ የእሳቱን ዝሆን፣ የእሳቱን መጋዝ፣ የእሳቱን ሰይፍ፣ የእሳቱን ጦር፣ የእሳቱን ወፍጮ፣ የእሳቱን ሙቀጫ፣ ክፋቱን፣ ክርፋቱን አራት ቀን አዙረው አስጎብኝተው ይመልሷታል። ከዚህም አውጥተው ሀገረ ሕያዋንን፣ ሀገረ ሰማዕታትን፣ ሀገረ ደናግላንን፣ ሀገረ መነኮሳትን፣ ሀገረ ሕጋውያንን እያዞሩ እያሳዩ አንቺ ነፍስ ሃይማኖት ብትማሪ ምግባር ብትሰሪ፣ ጌታ በቸርነቱ ከዲያብሎስ መገዛት ከእንዲ ያለ መከራ አውጥቶ ለእንዲ ያለ ደስታ አበቃሽ ብለው ወስደው ከጻድቃን ጋር በገነት ያኖሯታል። ገነት ያለችው በወዴት ናት ቢሉ፣ በፀሐይ መውጫ ወይም በስተምሥራቅ በኩል ናት። በአራቱ ማዕዘኗ አራት ተራሮች አሏት። በአራቱ ተራሮች መካከል አራት አፍላጋት ገብተው ያጠጧታል። አራቱ አፍላጋት ማን ማን ናቸው ቢሉ፣ አንደኛው አባይ ጊዮን ሲሆን እርሱም ወይን ነው። በኢትዮጵያና ግብፅ ያሉትን የወንዝ ውሃዎች ሁሉ ሰብስቦ ይዞ ይሄድና ገነትን አጠጥቶ ተመልሶ እያሪኮ ይገባል። ሁለተኛው ኤፌሶን የሚባለው ወንዝ ሲሆን እርሱም ወተት ነው። በሕንደኬ አገር ያሉትን የወንዝ ውሃዎች ሁሉ ሰብስቦ ይዞ ይሄድና ገነትን አጠጥቶ ተመልሶ ውቅያኖስ ይገባል። ሶስተኛው ጤግሮስ የሚባለው ወንዝ ማር ነው። በዮናንያን ሀገር ያሉትን የወንዝ ውሃዎች ሁሉ አሰባስቦ ይዞ ይሄድና ገነትን አጠጥቶ ተመልሶ ባህረ ኤርትራ ይገባል። አራተኛው ኤፍራጥስ የሚባለው ወንዝ ዘይት ነው። በአውሮፓ፣ በፋርስ፣ በባቢሎን ያሉትን የወንዝ ውሃዎች ሁሉ አሰባስቦ ይዞ ይሄድና ገነትን አጠጥቶ ተመልሶ ባህረ ኤርትራ ይገባል። ከእነዚህ ከአራቱ አፍላጋት እየመነጩ ወደ ገነት የሚገቡት አራት አይነት ፈሳሾች በገነት የሚኖሩ ጻድቃንን ሳይበሉ ሳይጠጡ በጣዕማቸውና በመዓዛቸው ሽታ ብቻ ሲያርኳቸው ይኖራሉ። ወደ ቀድሞ ነገራችን እንመለስና ያቺ ደገኛይቱ ነፍስ ከገህነመ እሳት መውጣቷን፣ መንግስተ ሰማያት መግባቷን የገሃነመ እሳትን ስቃይ እያሰበች ፈጣሪዋን እያመሰገነች እስከ ጊዜ ምጽአት ድረስ በፍስሐ በደስታ ትኖራለች። ከምጽአትም በኋላ ከሥጋዋ ጋር ተዋህዳ ተድላ ደስታ ካለበት ፍጹም መንግሥተ ሰማያት ትገባለች። መንግሥተ ሰማያት ያለችው በወዴት ነው ቢሉ ከኢዮር በላይ ከሰማይ ጉዱድ በታች በመካከላቸው ናት። መንግሥተ ሰማያት የተባለችውም ኢየሩሳሌም ሰማያዊት ናት። ይኸውም ቀድሞ ዲያብሎስ በክብሩ ሳለ የእርሱ ከተማ ነበረች። እርሱ ከተሻረህ ወዲህ ግን አዳምን የፈጠረው በእርሱ ምትክ ስለነበረ ከነ ልጅ ልጆችህ ርስት ትሁንህ ብሎ ጌታ ሰጥቶታል። የመልካም ሰው ነፍስ ሁኔታ ባጭሩ ይህ ነው። እግዚአብሔር ይህን ክብር ያድለን፣ አሜን።